እና እንደዚህ አይነት ኬሶስን ገባ ደግሞ ማንን ላምጣ ብዬ ሌላ ሴት ዋናው ፐርፐዙ አንቺን ማስቀናት ነበር፣ ፈልግ ነበረ፣ አንቺን ለማስቀናት ነበር የሁሉ ነገር ስገበት እንደዛ ማድረግለለለአንቺ ከሆነ ማግኘት አስፈልጊም ነበር ምናምን እና እየተናደድሽም ቢሆን እየመጣሽ ነበር ወደ አር። አስታራቂ የለም ወይ አይ፣ የሚለን ሰው ገላጋይ የኔ ውዶች የኔ ፍቅሮች ሀይሚና ብሩኬ ማለት ነው። እና በቃ ማን ነው ስኪ ሀይሚና ብሩኬ አንድ ላይ የሆኑ ኤላም፣ ፕሊስ በተቻለሽ አቅም አንቺ ብትጎጂም፣ ሴት ነኝ አንቺ ተጎጂ እያልኩ አይደለም። ሄላ የኔ ውድ ነገር ትረጃታለሽ ብዬ አስባለሁ። ብሩክንም ትረጃዋለሽ ብዬ አስባለሁ። ሀይሚ ልቧም አይኗም ብሩኬ ጋ ያለው እና በተቻለሽ አቅም ነገሮችን አስተካክለሽ የእነሱ አንድ እንዲሆኑ ብታደርግልን ኤላ የኔ ውድ ነገር። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች፣ እንዴ ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። በጣም በጣም በጣም ደህና ነኝ ማለት ነው የእኔ ድምቀቶች ያው ድምቀቶቻችን ቡና አሮጊቷ ሀይሚሻ ማለት ነው የጋሽዬ ልጅ ያው ዛሬ ዛሬ ላይ መጥተዋል ማለት ነው ያው ያው የፍቅር ነው የመጡበት ያው እንታረቅ አንድ ላይ አንድ ላይ እንሆን ነው ያው አሁን ላይ ብሩክ ላይ ብሩክ ብሩክ ሀሳብ ብሩክ ላይ ሀሳብ ያለው ያ ነው አንድ ላይ እንሆን በቃ እኔንም ተረጀኝ ስምኝ እኔ ያሁን ነገር ያደረኩት ሁን ብዬ አደለም አዳምጪኝ ተረጅኝ ያሉ ውሳኔ እንዳትወስኝ ያላት ነው ያለው ማለት ነው ብሩኬ ማለት ነው እና ኦረዲ ያው ዛሬ ቅዱስ አልመጣም ሀይሚ ብቻውን ነው የመጣችው ትንሽ ጎንተልም ለማድረግ ፈልጓል ስለ ትናንቱ ማለት ነው ብሩክ አሽሙሪ እየተናገረ ስጦታው ምናምን ያምራል ምናምን እያለ ነበር እና ያምራል ሰዓት ሰዓት ኤልዳትሆን ማንትሆን የሰጠችው አይነውን አላቅም ያው ሀይሚ አታቆም ሀይሚ ከሀይሚ ጋር ከጣሉ በኋላ ነው ሰቱ የተሰጠው ማለት ነው እና ሰዓቱን እንደሚያምር ምናምን ነግረዋለች ኦረዲ እሱ ነገር እያለ እንደሆነ አለ። አሪፍ ነው ግን ዛሬ በቃ በጣም በጣም በጣም ኤላ ያደረገችው ነገር ደብሮኛል ማለት ነው። አንዳንድ ጊዜ አያችሁ፣ አለ ብሩክ ሊያስተምሩን የፈለጉን ነገር አሪፍ ነው። ሰውን አንተ ጋ ሄላ ጋ ምንም አይነት ስሜት የለክም ማለት ነው። አሁን ደግሞ ኤላ አንተ ጋ ስሜት ትኖራት ማለት ነው አሁን ይችኛውንም ልጅ አልፈልግም። አሁን አንተ ሀይሚ ልታናደድ ብለክ ሄላን ተጠቅመክባታል ተጠቅመባታል። ስልክ ቡቡዬ እንዴት እንደሆነ ታቃለ። ለማናደድ ለጊዜያዊ ነገርም ቢሆን ሀይሚ ተናዳልለች በሰዓቱ ማለት ነው። ሀይሚ አንተን እንድትጠላት አድርገው ዋደኛ ይዟል ብላ ብሩካስ አመነች። ኤላ ደግሞ ፍቅር ያዛት በምሰጣት ነገር። በዛ ላይ ሀይሚ ጋር ሆናችሁ ሀይሚን ለማናደድ የምታደርጉታት ፍቅር ያዛት ማለት ነው። ለዛ አያህርለ ሰውንም ለማስቀናት ቢሆን ምንም ነገር ለሚሆን ቢሆን ምንከፍላቸው ዋጋዎች በጣም ከባድ ከባድ ከባድ ከባድ ናቸው ማለት ነው። እና ያው ሀይሚም አሁን በመሀል ስትመጣ ምንም ልትናገር አይችልም። እውነቷን ነው፣ ለምን አሁን ስልጣን የላትም። ግራ ገባት። እሷን ከእሷ ጋር ሁን፣ እሷን ተዋትና ወደ እኔንሁ ብትላት ራስ ወዳድ ሊሆንባት ነው። እና ኢኒዌይስ፣ እንጃ። እኔ ግን ሀይሚና ብሩኬ አንድ ላይ ይሁኑ ነው። ለምን እንደሆኑ ታውቃላችሁ? የሚያምረውም ሀይሚና ብሩክ አንድ ላይ ሲሆኑ ነው። በቃ በጣም አንድ ላይ ሲሆኑ ነው። አንድ ተግባብተዋል። ኤልዳን ብሩክና ሀይሚ በጣም ብዙ ነገሮችን አብረው ይዘውን የሄዱት እና ብዙ ነገር ዘርተዋል፣ ብዙ ነገር ለፍተዋል፣ እዚህ ድረስ መስዋዕት ከፍለዋል። ሲጣሉ ሲታረቁ፣ ሲወድቁ ሲነሱ፣ ያ ያን ነገር ነው ማሰብ ያለባቸው። በፍቅር መፋቀሩን መዋደዱ ጀስት ነው። ከዛ በኋላ ደግሞ ከምንም በላይ ይዋደዳሉ፣ ይፋገራሉ። ከምንም በላይ ደግሞ ሀይሚ ብሩክ አደራህ አለበት፣ ሃላፊነት አለበት፣ ቃል አለበት፣ ሃይሚን የመጠበቅ ሃይሚን ድብትበታች እንዳትናድር የማ እንዳት ደስተኛ እንድትሆን ሀላፊነት ተሰቶታል ከአባቷ እና። ኤልዳዬ ይህ ቪዲዮ እንደምታዳምጪው እንደምንትን እንደምትው አውቃለሁ ማለት ነው። ግን በተሻለሽ አቅም አንቺ የተወሰነ ጊዜ ነው አሁን ለምሳሌ አንድ ዓመት አንድ ዓመት አንድ ዓመት አንድ ዓመት የምናቆሰው ነው አንድ ወር የምናቆሰው ነው በደንብ እናቋለን ብለን የምንከራከረው አንድ ዓመት የምናቆሰው ማለት ነው። ሲቀጥል አንዳንድ ጊዜ በምን አጋጣሚ ፍቅር እንደሚያዝ አታቁም ማለት ነው። እና እኔ እንጃ ብሩክ በጣም ይሄ ከሶሲ ጋር የሰራው ፕራንክ ብዙ ነገሮችን አስተምሮታል ብዬ አልፋለሁ ማለት ነው። እርግጠኛ እኔ ማለት ነው። ሲቀጥል ሀይሚም አሁን በቃ ሲያገኝሽም ቶሎ ብለሽ አውርተሽን ለሚሄድ ምናምን ለምን ትቾክ ያለሽ፣ ለምን ተረጋግተሽ አታወሪም? ሁሉን ነገር ያው በቃ አሁን ያለውን ነገር አይተሻል። ያለውን ነገር ወደ በፊቱ እየተመለሰ ነው። ስትገናኙ በተወሰነ መልኩም እየተግባባችሁ ነው። ከባለፈው በፊቱ የበለጠ ከምትጫጫሁት ከእንትን ከምትናደዱት ሁሉ ይልቅ አሁን ላይ እንትን እያላችሁ ነው፣ እየተግባባችሁ ነው ማለት ነው እና ሲቀጥል እንጃ ምን እንደምላችሁ አላቅም። ብቻ ግን እኔ ቡቡዬን ሀይሜሻ አንድ ላይ ሆነውልኝ በፊቱ አንድነታቸውን ፍቅራቸውን ቢያመጡ ደስ ነው የሚለኝ እውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? በጣም ነው የሚያምርባቸው፣ በጣም ነው የሚሄድባቸው። ብዙ ጊዜ ባለ ብሩክም ተናግሯል ማለት ነው። ተገለበጣችሁ። በፊት እኔ በቡድን በቡድን ስትሰድቡን ነበረ፣ ስንትን ስትሉ ነበር። አሁን ደግሞ ከሀይሜ ጋር ሁን። ሰድበንህ አይደለም ብሩኬ፣ በሰዓቱ ድርጊትክ ስራ አናዱር ነው ለምን ሴት ናት፣ እንደ ሴት እኔም ሴት ሴት ስለሆን ከሀይሚ ጎን ነን የቆምኩት። እውነት ለመናገር ለምን ሀይሚ ምንም ጥፋት አላደረገችም። ሀይሚ ምንም ምንም ነገር የሰራችው ነገር የለም። ለዛ ነው። አንተ እኮ ጥፋትን በጥፋት ነው እየደጋገምክ ያለው። ግን ዛሬ ላይ እንደዛ አሁን ላይ እንደዚህ ሆኜ ብዬ መናገር አልፈልግም። አሁን ላይ እንደዚህ እንደዚህ ነው ብዬ መናገር አልፈልግም። ኦልሬዲ አንተም ተሰምቶክ መታካል ይቅርታ ልትል ማለት ነው እና ዋናው ፖይንት ደግሞ ይቅርታ መባባላችሁ መተላለፋችሁ ነው፣ ትልቁ ነገር ማለት ነው እና በተሻለ ሻቅም እስቲ እናንተ ብቻችሁ ወይ ውት ወይ ጋይስ እኔ ምን አሰብኩ መሰላችሁ? ወይ ለምንድን ነው ሀገር ወይ ደብረ ዘይት ሄዳችሁ ወይ ቡታጅራ ሄዳችሁ ለብቻችሁ፣ ወይ ለሶስት ቀን ወይ ለአራት ቀን ኢንጆይ አርግታችሁ ጊዜ ሰታችሁ ምናምን ለምን አትመጡ? በቃ ያ በጣም አሪፍ ነገር ነው ለራሳችሁ ጊዜ መስጠት ማዳመጠ ራሳችሁን አሁን ካለው ነገር ላይ በቃ ራሳችሁን ማዳመጥ ሰላም አሁን ስትገናኙ ወይ ቅዱስ ይመጣል ወይ ላ በቃ አሁን ያለው ነገር ላይ ለማውራት ምንም ለማለት አይመችማት ከዚ እናንተ ለምን አትወስኑም እናንተ ናችሁ አለ ሃይሚ እኮ ሄዳ ቅዱስ ጋር ሄዳ ልብ ብሩክ ጋር ከሆነ ነቲንግ ከቅዱስ ጋር ፍቅር አለም ብሩክም ሄዳ ጋር ሄዶ ልብ ሃይሚ ጋር ከሆነ ፍቅር አልጀመሩም እነዚያ ሰዎች አይዋድሉም አይግባቡ፣ እልህ ነው ያሳያዛቸው ማለት ነው። እና ሀይሚና ብሩክም እኔ እንደ እኔ ለምን የተወሰነ ቦታ ሄዳችሁ ራሳችሁን ትሪት አድርገታችሁ አዳምጣችሁ፣ ተነጋግራችሁ፣ ነገሮችን አስተካክላችሁ ለራሳችሁ ጊዜ ሰታችሁ። በቃ አሁን አንድ ወር ሊሆናችሁ ነው ስትጨቃጨቁ፣ ስትጣሉ ማለት ነው። አሁን ላይ ለራሳችሁ ጊዜ ሰታችሁት በቃ በተቻላችሁ ግን ብትረዳዱና ብትግባቡ ጥሩ ያ ከዚህ መንፈስ አሁን ካላችሁ በሙድ ወታችሁ ማለት ነው እና በተቻላችሁ ግን ወደ ከተማ ወታችሁ አየር ቀይራችሁ ብታወሩ ደስ ነኝ የሚለኝ ማለት ነው። አሁን ላይ ሀይሚም ያው አሁን ኤልዳን እንትና እውነቷን እንድትናገር ነው ሀይሚ እኔ እኔና አንቻ እንደ ሆነ ሀይሚን ለማናደድ ለማስቀናን ነው። ግን እሷ ያን ነገር አላወራችም። ብሩክ ይቅርታ፣ እኔ ካንተ ፍቅር ስሜት አለኝ አለች የሆነ ጊዜ ትዝ እንዳላችሁ። ሀይሚ ይሄን ነገር አርግቷለች በፍፄ ላይ ይሄን ነገር ትዝ ካላችሁ፣ ፍፄን አፍቅሬዋለሁ ምናምን ብላ ያው ፕራንክ ነው እንደዚህ የተደረገው ማለት ነው። ግን ተመልሶ ብሩክ አሁን ይሄን የገጠመው ኤልዳ እንደዚህ ያደረገች ማለት ነው። በተቻለሽ አቅም ሄልዳ ይሄን የማርየን የቆንጆ እስር አንቺ ማስቢ ከስር የመጡበትን ነገር ሚቢ አንቺ እኮ ከሱ ከብሩጋ ወይ ሶስት ቀን ወይ አራት ቀን ቪዲዮ የሰራሽ ማለት ነው። በዚያ አጭር ጊዜ ውስጥ እንደዚህ ስሜት ይፈጠርብሻል ብዬም ወይ እነሱ መታረቅ ስለፈለጉ አውቅሽ ሁን ብለሽ ወደ ህይወታቸው መተሽ እንትን ለማለት ፍላጎታቸውን አይተሽ ከሆነ አይዶኑ እንደዛ ብለሽ ነገር ግን ባለፈው አንቺ እሱ እንደዚህ አፈቅድሻ አለው። ለአንቺ ምንም አይልም። ጥሩ ቦታ አለኝ ብሎ ካልነገረሽ አውቀሽ ነው ነው የምለው። ለምን ትናንትም ኦልሬዲ ያው ቪዲዮን ታያለች ብዬ አስባለሁ። ይላዬ፣ ዛሬም አብራ ሆና መጥቷል። ብሩክ ነው የጠራት። አያቅም ብሩክ ይሄ ስሜት እንዳለ ማለት። ለዛ ነው እንጂ እስካሁን እንትን አትልም ነበር ሲቀጥል አንቺ ሀይሚ ከምትጎዳ፣ አንቺ ብትጎጂ ይቀላል። ማለት ለምን ምታቂያጅ ተጎጂ አላልኩም። ያንቺ አጭር ጊዜ ነው እና ሀይሚ እና ብሩኬ ግን ብዙ ትዝታ ብዙ ህይወት ብዙ ነገር ነው ያላቸው ማለት ነው። ያን ነገር አስበሽበት፣ ተረድተሻቸው፣ ከህይወታቸው ወተሽላቸው፣ ቅዱስም እንደዛው ከህይወት ወጥቶ አንድ ላይ ቢሆኑ በጣም ደስ ነው የሚለኝ ማለት ነው እና ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አርጉ። ማርች ይወዳችኋለሁ። ባይ ባይ።